ባህር አምላክ የሚባል ነገር የለም። እኔ ና እያብና እየምን ማለት እንደተፈለግ አስረዳፍቼ ክርስቶስን ያስነሳው ማን ነው? ክርስቶስን ያስነሳው ማን ነው? አምላኩ እግዚአብሔር እንደዚህ፣ እግዚአብሔር ነው ያስነሳው የሚል አሳይኝ፣ አሳይሻለሁ

ቤት ስገባ ማለት ነው ጥያቄዎች የመልሶች ሁሉ ይጠፉብኛል። የጥያቄዎች ሁሉ መልስ ተገኛል። ከዚህ በፊት ጠይቀሽ ይቅርታ ያልተመለሰልሽ መልስ ነበረ፣ ያን ለመለስልሽ አስታወስኩ። ልክ ስትገቢ አስታወስኩ። መልስልኝ፣ ምን ነበር የጠየቅሽው? የቁርአኗ ማርያም ነው ያልሽው። ምን ነበር የቁርአኗ ማርያም፣ የአሮን እህት እንደዛ ብለውሻል። በቁርአን ላይ የሀሮን እህት ነች፣ ስለዚህ የኢየሱስ ክርስቶስ እናት አይደለችም። አይነት ነገር እናት አይደለችም። እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ እንቁዎች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ሰንዴ ከበር በአበባም እንደታጠረ ነው። ሁለቱ ጡቶችሽ ምንድን ነው? ከደበረሽ፣ አስኩኝ። እሺ፣ ችግር የለም። ሁለቱ ጡቶችሽ እንደ ሁለቱ መንታ እንደ ሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዓይኖችሽ በአሴቦን ውስጥ በባትራዊ ብር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። እራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ጸጉር እንደ ሀምራዊ ሀር ነው። ንጉስሽ በሽሩባው ታስሯል። ወዳጅ ሆይ እንዴት የተዋብሽነሽ! እንዴትስ ደስ ታሰኛለሽ!

የሰው ልጅ ሆነ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። አመነዘሩ። በኮረዳነታቸው አመነዘሩ፣ እዚያ ጡቶቻቸው ማሸሹ በዚያም የድንግልናቸው ጡቶች ተዳበሱ። ስማቸውም የታላቂቱ ኦሆላ የእህቷም ኦሆሊባ ይባ ነበረ። ለእኔም ሆኑ ወንዶችና ሴቶች ልጆችንም ወለዱ። ኦሆላም ገለሞተችብኝ፣ ሽሞቿንም ሱራውያንን ሱራውያንን ሱራውያንም በፍቅር ተከለቻቸው። እነርሱን ሰማያዊ ሐር የለበሱ አለቆች፣ ማመቶች፣ መልከ መልካሞች፣ ጎበዘዝ በፈረስ ላይ የተቀመጡ የሚቀመጡ ፈረሰኞች ነበሩ። ግልሙትናዋንም ከተመረጡ ከአሶር ሰዎች ሁሉ ጋር አደረገች። በፍቅርም በተተከለቻቸው ቶቻቸውን ረከሰች። በግብፅም የነበረውን ግልሙትናዋን አልተወችም። በዚያም በኮረዳነቷ ጊዜ ከእርሷ ጋር ተኝተው ነበር፤ የድንግልናዋንም ጡቶች ዳብሰው ነበር። ግልሙትናቸውንም አፍስሰውባት ነበር። ስለዚህ በፍቅር በተከለቻቸው በውሽሞቿ በአሶራውያን እጅ አሳልፎ ይሰጠ። ለእርሱ ኃፍረተ ሥጋዋን ገለጡ፣ ወንዶችና ሴቶች ልጆቻቸውንም ማርከው ወሰዱ። እህቷም ኦሆሊባ ይሄን አየች። ሆኖም ከእርሷ ይልቅ በፍቅር በመከተሏ ረከሰች። ግልሙትና ነው ከእህቷ ግልሙትና ይልቅ በዛ አለቆችን እና ሽማምንቶችን፣ ጎረቤቶች፣ ጌጠኛ ልብስ እያለ ይሄ ላይ አህያ ብልት ብልታቸውም እንደ አህያ ብልት የሆኑ ሰዎችን ተመኝሻቸው። የዘር ፍሰታቸውም እንደ አህያ የዘር ፍሰት ይሆናል። በወሲብ ተመኘሻቸው። ስለ ኮረዳነትሽ ምክንያት ጡቶችሽን በዳበሱ ጊዜ የኮረዳነትሽን ሴሰኝነት አሰብሽ። እንዴት አደስ ይላል? ምን ማለት ነው

ቅድመ ብለሽ ነበር ስታነብ ስታዳምጪ ጊዜ ይህ መጥፎ ጅንጀራ እንደሆነ ገልጻ በነገራት ይህ ነው እንግዲህ የአምላክ አካል ሊሆን ይችላል ብለሽ ታስቢያለሽ በዚያው የአምላክ አካል እንዲህ ነበር የትኛው መጽሐፍ ቅዱስ እኔ መጀመሪያውን የሆነ ጋዘል ወይ የሆነ ነገር ላይ መጽሐፍ ላይ ግን ታምታ ነበር ማለት አንተ የትኛው መጽሐፍ ቅዱስ ነው ያለ? ሰማንያ ሁለቱም አለ።

እኔ አንተ ቤት ስገባ ማለት ነው ጥያቄዎቼም መልሶቼም ሁሉ ይጠፉብኛል። ለጥያቄዎች ሁሉ መልስ ታገኛለች። ከዚህ በፊት ጠይቀሽ ይቅርታ ያልተመለሰልሽ መልስ ነበረ፣ ያንን ለመለስልሽ አስታወስኩኝ። ልክ ስትገቢ አስታወስኩ። መልስልኝ። ምን ነበር የጠየቅሽው? የቁርአኗ ማርያም ነው ያልሽው። ምን ነበር ያሉ የቁርአኗ የሀሮን እህት እንደዛ ብለው ሻላ በቁራን ላይ የሀሮን እህት ነች። ስለዚህ የኢየሱስ ክርስቶስ እናት አይደለችም አይነት ነገር እናት አይደለችም።